ሰላሙአሌኩም እንዴት ናችሁ ውድ ቤተሰቦች ሁላችሁንም ሰላም ብያለሁ ያላችሁበት ሰላማችሁ ዝዝት ይበል ሀገራችንን አላህ ሰላም ያደርግልን እንደ ወጡ ተመቅረት አላህ ይጠብቃችሁ ዛሬ ቀኑ ሐሙስ ነው ኦክቶበር 2/2025 ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ቪዲዮውን ከወደዳችሁት ላይክና ሼር እያደረጋችሁ እስከ መጨረሻ ተከታተሉ ሀባይብ ዛሬ ይህንን ቪዲዮ ስጀምር በሳቅ ነው የጀመርኩት፣ ማለት ነው እየሳቁ ነው አሁን። ራሱ ማወራው ምንድነው ያሳቀሽ ካላችሁ አንዳንድ ኮመንት ኮሜንት ስለኔ የተጻፈ ኮመንት እያየሁ ነበርና፣ በመጀመሪያ መልካም አስተያየታችሁን ለምትሰጡ በሙሉ እጅግ አድርጌ ያመሰግናለሁ። ክፉ አይንካችሁ ዳገሬ ልጆች። ከዛ ውጭ ግን መጥፎ ነገር አይደለም ያሳቀኝ። ስለኔ ማወቅ የምትፈልጉት ነገር ካለ እዚህ ቪዲዮ ከታች መጠየቅ ትችላላችሁ። ስለ እኔ ዜድ ገጠሬዋ የተወለደች የታደገች የስደት ህይወቴን ብቻ ስለ እኔ ማወቅ የምትፈልጉትን መጠየቅ ትችላላችሁ። በሌላ ቪዲዮ ይዤላችሁ ብቅ እላለሁ። ሆይ ያሳቀኝን ኮመንት ድንገራችሁ፣ ሀቂቃ እና ልጅቷን ታውቋታላችሁ፣ ዩቱበር ናት የጻፈችው ስለ እኔ ማለት ነው። ዜዴ ባላለሽ እንዴ ባልካለሽ ካለሽ ባሌ ነው ብላ ጽፋሌ ማለት ነው። ኮመንቱን ቆይ አወጣላችኋለሁ ማለት ነው፣ ዛሬ ባይሆንም ስለ እኔ በምናገር ቀን ማለት ነው። እና ያው ዘና ትሉበት አላችሁ። በጥቅሉ ስለ እኔ የምትፈልጉትን ነገር መጠየቅ ትችላላችሁ። ዛሬ ተፈቅዶላችኋል፣ እንደፈለጋችሁ ጠይቁ። መልስ በሌላ ቪዲዮ ይዤላችሁ መጣለሁ። ቀጥታ ወደ መጣሁበት አልፋለሁኝ። ዛሬ እንግዲህ የወርቅን ዋጋ የምነግራችሁ ይሆናል ማለት ነው። ቪዲዮውን ላይክ እያረጋችሁ ጀምሩ። ዛሬ በሪያድ 1 ግራም 24 ካራንት ወርቅ 538 ሪያል እየተሸጠ ይገኛል። 22ቱ ካራንት 499 ሪያል እየተሸጠ ይገኛል ማለት ነው። 21ዱ ካራንት 480 ሪያል እየተሸጠ ይገኛል። 18ቱ ካራንት 422 ሪያል በመሸጥ ላይ ይገኛል ማለት ነው። በሪያድ ከተማ በጅዳ ሀያ አራቱ ካራንት 1 ግራም ወርቅ 470 ሪያል እየተሸጠ ይገኛል። ሀያ ሁለቱ ካራንት አራት መቶ ሰላሳ ሁለት ሪያል እየተሸጠ ይገኛል ማለት ነው። ሀያ አንዱ ካራንት አራት መቶ አስራ አራት ሪያል በመሸጥ ላይ ይገኛል። አስራ ስምንቱ ካራንት ሶስት መቶ ሀምሳ ስድስት ሪያል እየተሸጠ ይገኛል ማለት ነው። ይሄ እንግዲህ ከ 21 ካራንት ከመስነያ ጋር ያለው የወርቅ ዋጋ ሲሆን እንዲሁም ሙሉ ከመሐሉ ከደሪባ ጋር 21 ካራት 1 ግራም ወርቅ 486 ሪያል እየተሸጠ ይገኛል ማለት ነው። ጉድ ቤተሰቦች ይሄ በጅዳ ያለው የወርቅ ዋጋ ነው። ስለዚህ ዛሬ በመካ 1 ግራም 21 ካራት ባህሪን 469 ሪያል እየተሸጠ ይገኛል። እንዲሁም ጦይፍ ላይ 1 ግራም 21 ካራት ባህሪን አራት መቶ ስልሳ አምስት ሪያል በመሸጥ ላይ ይገኛል ማለት ነው። መዲና አንድ ግራም ሀያ አንድ ካራት ባህሪን አራት መቶ ሰባ ስምንት ሪያል እየተሸጠ ይገኛል። ጀዛን አንድ ግራም ሀያ አንድ ካራት ባህሪን አራት መቶ ስልሳ ሶስት ሪያል በመሸጥ ላይ ይገኛል ማለት ነው። ውድ ቤተሰቦቼ ወርቅ በጣም ጨምሮ አለ። እውነት ለመናገር እኔ ወርቅ ጨመረ ወይም ቀነሰ ስል አንዳንድ ልጆች ቀነሰ ብቻ እንድላቸው ይፈልጋሉ። ሀባይ ብኔ ኮ ያልሆነውን ሆነ አልላችሁም ማለት ነው። ጨመረ፣ ከጨመረ ያው ጨመረ ነው። እኔ አይደለሁ ዝጋ የወርቅን ተመን የማስቀምጠው ስለዚህ ይህን ልትረዱ ይገባላል። ልትቆጡ አይገባም። በቀደም ሶስት ሰው ነው ብሎክ ያደረኩት ማለት ነው። የማይሆን ኮመንት ሲጽፉ፣ እንዴ እኔ አይደለሁም ዋጋውን ልጨምርበት የምችለው። እኔ እኮ ቢቀንስ፣ እኔም እንደናንተው እምገዛ ነኝ እንጂ የወርቅን ተመን አስቀማጭ አይደለሁም። ቀነሰ እንድላችሁ ብቻ የምትጠብቁ ልጆች አላችሁ። ተው ይሄ ጥሩ አይደለም። ስለዚህ እኔ መጥፎ ኮመንት የሚጽፍ ሰው ብሎክ ነው የማረገው። ድጋሜ ቻናል ላይ እንዲያገቡ ማለት ነው፣ ብትፈልጉ ሰርች ራሱ ብታረጉ አታገኙትም። ብዙ የማከብራቸው የሚያከብሩ ልጆች አሉ ለእነሱ ሰራለሁ እና ተው። ከዛ ውጭ ግን ሰሞኑን ወላሂ እስከ አምስት መቶ እየገዙ ልጆች አሉ። እንግዲህ የወርቅን መወደድ ነው የምላችሁ። አንዲት ልጅ ወላሂ ደረሰ ይልካልኛል በአምስት መቶ ዘጠኝ ሪያል ነው ያሰቡላት። ፈቃደኛ ከሆነ ያወጣዋለሁ ደረሰኙ ማለት ነው ታውታላችሁ የዚህን ያክል ነው እና አንዳንድ ልጆች ካላወቃችሁ ዝም የሚጠቀሙበት ማወቅ የሚፈልጉ ልጆች ስላሉ ለነሱ አታደናቅፉ ተው። እውነቴን ነው የምላችሁ ወላሂ። በጣም ብዙ መልካም ኮመንት የሚጽፉ ልጆች አሉ። ወላይ ጭራሽ ሰው እንዲሰራ የሚያበረታቱ ያ አላህ ምን አይነት ልብ ነው ያላቸው ነው የምለው እኔ። ለራሱ ማለት ነው ኮመንት ኮመንት እያነበብኩ ማለት ነው። በርቺ፣ ጠንክሪ የራስሽን ወርቅ ቤት ትከፍቻለሽ። ረ ምኑን ልበላችሁ። በጣም በጣም እኔ እንደዚህ አይነት ልብ ያለው ሰው ወላህም ማሻአላ፣ ተባረካላ። በጣም ሞራል የሚሰጧችሁ ልጆች አላችሁ እንድሰሩ የሚያበረታቷችሁ እኔ ቪዲዮ እስከምለቅ በጉጉት እንደሚጠብቁኝ የሚነግሩ ልጆች አሉ። ስለዚህ እንደነዚህ አይነት መልካም ሰው ባለበት ያው አንዳንድ መጥፎ ሰው ያው ምንድን ነው ተስንዴ ላይ እንክርዳዳ አይጠፋም ይባል የለም። እንደዛ ስላለ ብቻ በጥቅሉ እኔ ወደፊት እንጂ ወደኋላ አለልም ማለት ነው። አብሽሩልህ ሐባይብ አመሰግናለሁ።